ኢላሂ ኢላሂ በዝነትህ ልንቃ ምራኝ መንገዱ፣ ምራኝ መንገዱ እንዳውቅህ አስችለኝ ልያዘው ገመዱ፣ ያዘው ቢስሚላህ

እንዲህ ብሎ መለሰ። አላህ ለያንዳንዱ ሕይወት ላለው ፍጡር ሁሉ ሪስክን አድርጓል። ነገር ግን የሰጠኝን ሪስክ እንዲባርክልኝ እለምነዋለሁ። ይህ በረካ ከአላህ ጁንዶች ውስጥ ድብቁ የአላህ ጁንድ ወይም ሰራዊት ነው። ይህን ኃይል ለፈለገው ሰው ይልካል። የሚያልቅ የሚመስለውን ገንዘብ ያበዘዋል። ልጆችህን መልካም ወይም ሳሌሕ ያደርጋል።

ሱረቱል አዕራፍ አንቀጽ ዘጠና ስድስት አንድ ታዋቂ ዳዒ እንዲህ ብለዋል፣ በረካ አላህ በነገሮች ላይ የሚያደርገው የመልካምነትና ረድኤት ጸጋ ነው። በረካ በትንሽ ነገር ውስጥ ከተገኘ ብዙ ይሆናል፣ በብዙ ነገር ውስጥም ከተገኘ ጠቃሚና የሚያጠገብ ይሆናል። ስለዚህ የበረካ ታላቁ ፍሬ በረካ የተደረገበትን ነገር አላህን ስብሐንሁ ወተዓላ በመታዘዝ ተግባር ላይ የዋለ እንደሆነ ነው። ከላይ በቀረቡት የቁርአን አንቀጽና ጥቅስ የበረካን ኢስላማዊ ትርጓሜዎች በትንሹ ግን በጥልቀት የሚያሳዩ ናቸው። ስለዚህ በረካ ማለት በአነስተኛ ጊዜ ድካምና ገንዘብ ብዙ ውጤታማ የሆኑ ተግባራትን ማከናወን ማለት ነው። በረካ ከምን ይገኛል? በረካ የማይገኝ እና የጠፋ ውድ ነገር ሳይሆን ዓይናችን ሥር እያለ ያልተጠቀመበት ሀብታችን ነው። ምንም እንኳን ሀብቱ የሁላችንም ዓይን ሥር ያለ ቢሆንም ይህን ሀብት የሚያገኙት ለመሥራት ፈልጎ ለማግኘት ጥረት ለማድረግ ፈቃደኛ የሆኑ ሰዎች ብቻ ናቸው። ከዚህ በታች የተወሰኑ የበረካ ማግኛ ምንጮች ተዘርዝረዋል። ይሁንና ምንጮቹ እነዚህ ብቻ ባለመሆናቸው የዚህ ትምህርት አድማጭ በተግባር በሚያደርገው ጥረት ተጨማሪ ምንጮችን አግኝቶ ይገለገልባቸዋል ብለን ተስፋ እናደርጋለን። የተወሰኑትን ግን እነሆ። የበረካ መገኛ ምንጮች፣ አንደኛ መልካም ንያ። በኢስላም ዓለማዊና መንፈሳዊ በሚል ሕይወት አልተከፋፈለም።

ስለዚህ የትኛውንም ተግባር ስናከናውን በድርጊታችን አላህን ስብሓነሁ ወተዓላ የማስደሰት መልካም ንያ ማድረግን ችላ ልንለው የሚገባ አይደለም። ከላይ የበረካን ትርጉም እንዳየነው መልካም ንያ በሌለው ስራ ላይ የአላህ እገዛና ምንዳ የለም። እነዚህ በሌሉበት ደግሞ በረካ የለም። ስለዚህ የትኛውንም ተግባር

በቁርአን አንቀጾቹ እንደ ተቀመጠው ተቋና በአላህ ላይ ጽኑ እምነት ወይም ተወኩል መኖር የበረካ ምንጮች ብቻ ሳይሆኑ በጭንቅ ጊዜም መውጫ ቀዳዳ የሚገኝበት መንገዶች ናቸው። ሶስተኛ በአላህ ላይ ሙሉ የሆነ መመካትን መመካት። ሰው በተፈጥሮ ከጉድለት የጸዳ አይደለም። አንድ ነገር ቢያሳካ ሌላ ነገር ያጎድላል። መቼም ቢሆን

ያንንም በፊት የነበረውን መጽሐፍ አረጋጋጭ መጽሐፍ ነው። ሱረቱል አንዓም አንቀጽ 92። ስለዚህ ቁርአንን በመቅራት በርሱም በመስራት ህይወታችንን ከበረካ ምንጭ እናጠጣ፣ አንሸወድ። ከቁርአን በራቅን ቁጥር፣ በሱ መስራት ባቆምን ቁጥር በረካ ከላያችን ላይ እየተገፈፈ እየተራቆትን ባድዋችን ነው የምንቀረው! ስለዚህ ቁርአንን እንቅራ በቀራነውም እንስራ አምስተኛ ቢስሚላሂ ማለትን አንረሳ በሙስሊሞች ሕይወት ውስጥ ከፍተኛ ቦታ ያለው ዘወትር አብሮን ያለ ሌላው የበረካ ምንጭ በድርጊቶቻችን መጀመሪያ ቢስሚላሂ ራሕማን ራሒም በአላህ ስም እጅግ በጣም ርኅሩህ እጅግ በጣም አዛኝ የሚለውን የድርጊት መጀመሪያ ሳንረሳ ተግባራዊ ማድረግ ነው ስብሓንላህ እጅግ በጣም ቀላል ፋይዳው ትልቅ ግን የሚረሳ ነው። የትኛውንም ተግባር ስናከናውን በአላህ ስም ከጀመርን የድርጊታችን በረካ ማግኘት ብቻ ሳይሆን ሸይጣንንም ከድርጊታችን ተካፋይነት እያባረርን መሆኑን እናስተውል። በጣም ለመርሳት እየቀረበ ምን ምንጊዜም አንድ ተግባር ለማከናውን ዝግጅት ስናደርግ ጀምሮ ቢስሚላሂ ማለታችንን ራሳችንን እናሳስብ። ስድስተኛ ከሰዎች ጋር አብሮ መብላት። እውነቱን እንነጋገር፣ አብሮ መብላት ባህላችን ስለሆነ ነው ወይስ በኢስላም የተማርነው አዳብ ስለሆነ ነው የምንተገብረው? ይህ ከሆነ ለምንድነው ምግብ ቤት ያገኘናቸውን ሰዎች ካንገት በላይ እንብላ የምንለው? አንድ ጊዜ ምን ገጠመን መሰላችሁ? አንድ ምግብ ቤት ገባን እና አንዱን የምናውቀው ሰው እየበላ አገኘ ነው። አጠገቡ እየተቀመጠን እንብላ ማለት ባህላችን ነው አልነው። እሱም ሲመልስ አው ልክ ናቸው ከጎጂ ባህላችን አንዱ ነው ግን ደሞ እኔ እየበላው ያለሁት ፓስታ ነው ፓስታ ደግሞ ባህላችን አይደለም እንጀራ ስበላ እንብላ እላችኋለሁ ብሎ አሳቀን በቤት ውስጥ እንግዳን ያስተናገደ ሰው ሁሉ እንደሚያውቀው የቱን ያህል አስተናጋጁ ትንሽ ነው ያሳፍራል። ያለው ማዕድ በመልካም ንያ ለተስተናጋጁ ከቀረበ በረካ ኑሮት ተስተናጋጁን የሚያስደስት ይሆናል። ስለዚህ በቤታችን ውስጥ ያለው ምግብ አነስተኛ ነው የሚለው ምክንያት እንግዶቻችንን ላይ ለምናሳየው ንፉግነት ምክንያት አይሆንም። እንግዳን በማክበርና ባለን ነገር አብሮ በመብላት ረገድ የአባታችንን ነብዩላህ ኢብራሂም ዐለይሂ ሰላም ፈለግ ተግባራዊ ማድረጉ አስፈላጊ ነው። መላኢኮቹ በእንግድነት እቤታቸው በገቡ ጊዜ ሰዎች መሰሏቸው፣ ከነሱ ጋር አብሮ መመገብን በመፈለግ ከቤታቸው ያለውን ማዕድ አቀረቡላቸው፣ እንዲበሉም ጋበዟቸው። ነብያችን ዐለይሂ ሰላቱ ወሰላም በጀማዓ ወይም ከሰዎች ጋር ተመገቡ፣ ምክንያቱም በረካ ከጀማዓ ጋር ነው ብለዋል። በሌላ ሐዲስ ደግሞ የሁለት ሰው ምግብ ያዘጋጀ ሰው ሦስተኛ ሰው ይጋብዝ፣ የአራት ሰው ምግብ ያዘጋጀ አምስተኛ ሰው ይጋብዝ፣ ወይም ሌላ የዚህን ተመሳሳይ ተናግሯል። ቡኻሪ ይዘግበውታል። በአላህ ይሁንብን። በዚህ ወቅት ሰዎች ብዙ ምግቦችን ጠረጴዛቸውን ሞልተው ለብቻቸው ይመገባሉ። ብዙ ቤተሰቦችም ጎረቤቶቻቸው ስላሉ የተራቡ ሕፃናት ሳይጨነቁ ቤተሰቦቻቸውን በምግብ አይነቶች ያዝናናሉ። ይህም ሆኖ ግን ከምግባቸው ላይ እንዲሁም ቤታቸው ላይ በረካ እንደሌለ ያማርራሉ። ከሰዎች ጋር መመገብ የበረካ ሰበብ መሆኑን ዘንግተናል። ከሰዎች ጋር አብረን በመመገብ በረካን ወደ ቤታችን እናስገባ። ሰባተኛ በግብይት ላይ ሐቀኛ መሆን። ይህ የትም ቦታ ያሉ ሙስሊም ወንድም እና እህቶቻችን ይመለከታል። በተለይ መርካቶ፣ ሌሎች ወገኖች በሙስሊም ነጋዴዎች ላይ የነበራቸው እምነት እየደበዘዘ መምጣቱን በየሙሐደራዎች ላይ የሰማነው ሐቅ ስለሆነ እዚህ ትምህርት ላይ ለመድገም ፍላጎት የለንም ሆኖም በግብይት ላይ የሚደረግ ሐቀኝነት መጥፋት የሙስሊምነት መገለጫዎችን እንዲሁም ሱናዎችን በሚያዘወትሩ ሙስሊም ነጋዴዎች ላይ በስፋት መስተዋሉ የሚያሳዝን ነው ከሥራችን በረካ የምንፈልግ እስከሆነ ድረስ ለራሳችን ብለን በግብይት ላይ ከማጭበርበር እንከልከል በፍጹም ገበያተኛን መዋሸትና ማጭበርበር ትርፋም ያደርጋል ብለን አናስብ። በተቃራኒው በረካን ሞልጭ አድርጎ የሚያጠፋ ተግባር ነው። ነቢዩ ዓለይህ ሰላት ወሰላም እንዲህ ብለዋል፤ ገዢና ሻጭ ድርድር ላይ እስካሉ ድረስና ከገበያው እስካልሄዱ የመግዛት ሐሳባቸውን የማጽናት ወይም የመሰረዝ መብት አላቸው። ሻጭ በሚሸጠው ዕቃ ላይ ያለው እንከን በመግለጽ እውነቱን ከተናገረ ግብይቱ ይባረካል የእቃውን እንከን ከደበቀ ወይም ከዋሸ ግን የአላህ በረካ ከግብይቱ ላይ ይነሳል። ቡኻሪ ዘግበውታል። በእርግጥ አንድን ዕቃ ለመሸጥ በምናስማማበት ጊዜ እውነት መናገር እውነተኛ መሆን ከባድ ነው። ነገር ግን ከእውነተኛነት የሚገኘው ትርፍና በረካ በእርግጠኝነት አመርቂ በመሆኑ በግብይታችን ላይ እውነተኛ እንሆን። ስምንተኛ ዱዓ። ዱዓ የሁሉም ነገር ቁልፍ ነው። በረካ ከአላህ የሚሰጥ ችሮታ ስለሆነ አላህን በረካን መለመን መረሳት የሌለበት ተግባር ነው። የነቢዩ ሙሐመድ ዓለይሂ ሰላት ወሰላም ዱዓዎችን በዝርዝር ብናይ አላህ በረካ እንዲሰጣቸው ያደረጓቸውን ዱዓዎች ማግኘት ቀላል ነው። አላህ በረካ ይስጥህ ብለን ለወንድማችን ዱዓ ማድረግም ጠቃሚ ነው። ነቢዩ ሙሐመድ ዓለይህ ሰላት ወሰላም ሰው ቤት በእንግድነት ከተስተናገድን ለአስተናጋጁ የሚከተለውን ዱዓ እንድናደርግ አስተምረውናል። አላህ ወይ የሰጠሃቸውን ባርክላቸው፣ ማራቸው፣ እዝነትህንም በነሱ ላይ አድርግ። በርግጥ ዱዓችን በአላህ ዘንድ ተቀባይነትን እንዲያገኝ ገበያችንን የምናገኝበትን መንገዶችን ማጥራት አስፈላጊ ነው። ይህንንም

መፈለግን ነው ብለዋል። ዱዓውን አላህ ስብሐንሁ ወተዓላ እንዲቀበለው በሕይወቱ በረካ እንዲያደርግለት የሚፈልግ ሰው የሚመገበውን፣ የሚለብሰውን፣ ሌሎችን ለኑሮ አስፈላጊ የሆኑ ነገሮችን በተፈቀደ ወይም ሓላል መንገድ ማፈላለጉ ግድ ይለዋል። ከዚህ ጋር በተያያዘ አንድ ታሪክ እናንሳ። አንድ ሽማግሌ ወጣቶች ሊዘሉት ያልቻሉትን ርቀት ዘለው ሲያልፉ አይተው ወጣቶቹ እንዴት ሊዘሉ እንደቻሉ ተጠይቀው ሲመልሱ እንዲህ አሉ። የዚህ ምክንያት ጉልበታችን ነው። ወጣት ሳለን ከወንጀል እንዲርቅ ጠብቀነው ነው ነበር። አላህ በስተርጅና ተጠብቆ እንዲቆይ አደረገለን አሏቸው። አስረኛ፣ በሁሉም ነገር የነቢዩን ዓለይሂ ሰላቱ ወሰላም ሱና መከተል በሰው ልጆች ታሪክ በምድር ላይ በህይወታቸው ውጤታማ ሆነው ያሳለፉ ሰው ነቢዩ መሐመድ አለይሂ ሰላቱ ወሰላም ናቸው። ስለዚህ የእሳቸውን ፈለግ በመከተል ብቻ ህይወታችንን በበረካ መሙላት እንችላለን። ከነዚህም ሱናዎች መካከል ጽሑር መመገብ፣ በቀኝ እጅና ከአጠገብ ያለን ምግብ መመገብ፣ ወደ ዒድ ሰላት ከቤተሰብ ጋር መውጣት፣ በቀኝ መተኛት፣ ሲዋክ ወይም መፋቂያ መጠቀምና ሌሎች አያሌ ሱናዎች አሉ፣ እንተግብራቸው። አሥራ አንደኛ እስቲኻራ ወይም የምርጫ ሰላት መስገድ። በሁሉም ውሳኔ በሚፈልጉ ጉዳዮቻችን እስቲኻራ መስገድና ውጤቱን ለአላህ መተው፣ እንዲሁም ከአላህ እንዲሆን የተወሰነው ነገር ምንም ይሁን ምን በጸጋ መቀበል የበረካ ምንጭ ነው። በጉዳዩ ከፈጣሪው ቅን መመራትን የሚለማመንና

በህይወታችን በረካ ማጣታችን ሲሰማን በረካን ወደኛ ለመመለስ መቻኮል አለብን። በረካን ወደኛ መመለሻ ፈጣኑ መንገድ ደግሞ ሰደቃ ወይም ምጽዋት መስጠት ነው። ለምሳሌ ሳናውቀው አንድ ወንጀል ላይ ወደቅን እንበል። ከወንጀሉ መጥሪያ መንገድ እንዲሁም በወንጀላችን ምክንያት የራቀንን በረካን መመለሻ መንገድ ሰደቃ ሆኖ እናገኘዋለን።

ራሒም ወይም ዝምድና ወደ አላህ መታ ቆመች። አላህ ስብሓነሁ ወተዓላ ምን ሆነች ነው ሲላት፣ ዝምድናን ከሚያበላሹ ወይም የዝምድናን ገመድ ከሚበጥሱ ባንተ እጠበቃለሁ አለች። አላህም ስብሓነሁ ወተዓላ አንችን የሚቀጥል ችሮታይን ባደርግለት የሚቆርጥሽን ችሮታይን ብከለክለው ይበቃሻል ወይ ሲላት፣ አዎን ጌታዬ ሆይ አለች። አላህም ስብሓነሁ ወተዓላ ይህንኑ አድርጌልሻለሁ አላት። አቡ ሁረይራ ዘገባውን ቀጥለው ብትፈልጉ ይህን የቁርአን አንቀጽ አንብቡ፣ በምድር ላይ ሥልጣን ወይም ኃይል ቢሰጣችሁ በምድር ላይ ኃጢአትን ባስፋፋችሁና ዝምድናን ባበላሻችሁ ነበር ማለታቸውን ዘግቧል። ቡኻሪ ዘግበውታል። አሥራ አምስተኛ ለይል መንቃት

ሌሎችን ፍላጎቶቻችንን መለመን ልምዳችን እናድርግ። ይህንን ማድረግ ባንችል እንኳን ቢያንስ ከሱብሂ ሶላት ትንሽ ቀደም ብለን በመነሳት እስቲግፋር በማድረግ ቁርአን በመቅራትና ዱዓ በማድረግ ልንጠቀምበት ይገባል። ይህ ወቅት በበረካ የተሞላ ነውና፣ ይህንን አድርገው ወደ ስራ በወጡበት ዕለት ሌላ ጊዜ ከሚያከናውኗቸው ስራዎች በተሻለ

እየኩኑ ፉቀራ ይውኒም ላሁ ምንፈልህ ወላሁ ዋሲዑ ዓሊም። ከእናንተም ትዳር የሌላቸውን አግቡ፣ ከወንዶች ባሮቻችሁና ከሴቶች ባሮቻችሁም ለጋብቻ ብቁ የሆኑትን አጋቡ። ድሆች ቢሆኑ አላህ ከችሮታው ያከብራችኋል። አላህም ስጦታው ሰፊ አዋቂ ነው። ሱረቱ ኑር አንቀጽ 32፣ ወጣቶችን ከተቃራኒ ጾታ ራቁ ማለቱ ብቻ ከሐራም ለመጠበቅ መፍትሔ አይሆንም። አቅሙ ያለን ቤተሰቦች ወይም ወጣቶች ራሳችንን በጋብቻ ስር ለማድረግ ጥረት እናድርግ። ጋብቻ የነቢዩ ሙሐመድ ዐለይሂ ሶላቱ ወሰላም ተወዳጅ ሱና ነው። ወጪዎቻችንን የምንሸፍንበት ገቢ እያለን ሀብት ንብረት፣ ቤት፣ መኪና ካልተሟላ አናገባም ብለን የጋብቻ ዕድሜያችንን የምናራዝምም ወጣቶች አላህን እንፍራ። ማን ስለ ነገ በእርግጠኝነት ለመናገር አቅም አለው? ነቢዩ ሙሐመድ ዓለይሂ ሰላት ወሰላም እንዲህ ብለዋል። እናንተ የወጣት ማኅበረሰብ ሆይ፣ ከእናንተ ውስጥ ጋብቻ ለማድረግ አቅሙ ያለው ያግባ፤ አቅሙ የሌለው ግን በጾም ትዕግሥት ያድርግ። በእስላም ከተደነገጉት ሸርጦች ወይም መስፈርቶች ውጪ እንቅፋት የምናበዛ የልጆቻችንን ጋብቻ የምናደናቅፍ ወላጆችም አላህን እንፍራ። ልጆቻችንን ከጋብቻ አግደናቸው በእኛ ሰበብ ሐራም ላይ ቢወድቁ ነገ አላህ ሲጠይቀን ምንድነው ምላሻችን? ዛሬ የምንዘረዝራቸው ሰበቦች በአላህ ፊት መልስ አይሆኑንም። አላህን እንፍራ። ያገባን ሰዎችም አደብ እንግዛ። ፊታችንን ወደ ቤታችን መልሰን ደስታን በሐላል መንገድ ከቤታችን እንፈልግ። አላህ ቤታችንን ትዳራችንን በበረካ እንዲሞላው መቅበዝበዝን አቁመን ዱዓ እናድርግ። 17ኛ ሰላት። አላህ ስብሓንሁ ወተዓላ በቁርአኑ ላይ እንዲህ ይላል።

እንቅስቃሴው ጊዜው፣ ሕይወቱ ሳይቀር ከሰላት ጋር ጥብቅ ቁርኝት አለው። እስቲ ሰላት የሌለበትን የሙስሊም ሕይወት ምን ሊመስል እንደሚችል እንገምት። በረካ ኬት ይመጣ ነበር? በሰላት ላይ የምታንገራግሩ ወንድሞችና እህቶች አደራችሁን፣ ተከልከሉ። ሰላትን ቀጥ አድርጎ ለመስገድ ጥረት አድርጎ ሰላትን ሲመጭ የሚሰግዱ

ወንጀል የሰራ ሰው ከዚያም የተጸጸተና ስራውን ላሳመረ አላህ መሃሪ አዛኝ ነው በላቸው። ሱረቱል አንዓም አንቀጽ 54 ነቢዩ ሙሐመድ ዓለይህ ሰላቱ ወሰላም እንዲህ ብለዋል፤ አንዳችሁ ያለማቋረጥ ጌታውን ምህረት ቢጠይቅ አላህ ከችግሮቹ ነጻ ያወጣዋል፣ ከጭንቀትም ይገላግለዋል፣ ባላሰበው መንገድም ሲሳይን ይሰጠዋል። ከላይ የተዘረዘሩት ሁሉም የበረካ ምንጮች ተሰምተው የሚታለፉ ሳይሆን በልምምድ ተርቢያ ተግባራዊ ሊደረጉ የሚገቡ ናቸው። አብዛኞቹም ከባህሪና ልማድ ጋር የተቆራኙ ስለሆኑ ለተግባራዊነታቸው ከፍተኛ ቆራጥነትና ልምምድ ይፈልጋሉ። ያለ ጥርጥር ሁላችንም በሕይወታችን ውጤታማ መሆን እንዲሁም ፍሬ ያለው ነገር ሰርተን ማለፍ እንፈልጋለን። ፍሬያማነት የበረካ ውጤት ነው። ፍሬያማነት በአንድ ሌሊት የሚደረስበት ስላልሆነ ጥረት እናድርግ። አላህ በህይወታችን መልካም ፍሬዎችን የምናፈራ ውጤታማ ያድርገን። አላህ ለበረካ ሰበብ የሆኑ ተግባራትን ያግራለን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን ሱብሃነከ አላሁመ ወቢሐምዲክ